ሰባው አርዴት በጌታችን ተልከው አጋንንት ሲገዙላቸው ከእነርሱ አንዱ ቅዱስ እንድራኒቆስ ነበር። ይሄ የተፈጸመው ገና መድኃኔ የዓለም ከመሰቀሉ በፊት ነው። ቅዱሱ ከጌታችን እርገት በኋላ ከሐዋርያት ጋር ለአስር ቀናት በሱባኤ ሰንብቶ የመንፈስ ቅዱስን ሀብት ተቀብሏል። እንደ ባልንጀሮችን ወደ ዓለም ወጥቶ የወንጌል የምስራችን ሰብኳል። በተለይ ከቅዱስ ጳውሎስ ጋር ለበርካታ ዓመታት አምላኩን አገልግሏል። ቅዱስ ጳውሎስም በቆሮንቶስ እያለ ቅዱስ እንድራኒቆስ በሮም ያስተምር ነበር። ለዛም ነው በሮም የመልእክቱ ላይ 16:7 ላይ እንድራኒቆስን ሰላም በሉት ያለው። ቅዱስ ጳውሎስ በሰማይትነት ካረፈ በኋላ ከቅዱስ ዩሊዮስ ጋር ሆነው የአይዛብን ልቦና በወንጌል አብርተዋል። እጅግ ብዙ መከራ ደርሶባቸዋል። ከእግዚአብሔር በተሰጣቸው ትዕግስት ድል ነስተዋል። በዚህም በርካታ የጣዖት ቤቶችን አፍርሰው አብያተ ክርስቲያናትን አንጸዋል። ባሕዛ ፊትም ድንቅ ድንቅ ተአምራትን አሳይተዋል። ቅዱስ እንድራኒቆስ ብዙ መከራ ቢቀበልም አንገቱን ይቆረጥ ዘንድ የጌታ ፈቃድ እንዳልነበረና ጥቂት ታሞ በዝች ቀን አልፏል። ባልንጀራው ሐዋርያው ቅዱስ የሌዎስ በግብ በክብር ገንዞ ቀብሮታል። ከሐዋርያው ቅዱስ እንድራኒቆስ ረድኤት በረከት ይክፈለን። በዚህ ዕለት ቅዱስ ያይቆ ይታሰባል። ጻድቅና ተአማኒ የተባለ የምስራቅ ሰው ቅዱስ ያይቆ መታሰቢያ ይደረግለታል። ቅዱስ ያይቆ በቁስጥንጥንያ አካባቢ በረሃ ውስጥ ይኖር የነበረ አባት ነው። ከቅድስና ሕይወቱ ባሻገር በደፋርነቱ ጥብዓቱ ይታወቃል። በሶስት መቶ አርባዎቹ ዓመተ ምህረት ታናሹ ቁስጥንጥኖስ አርዮሳዊ በሆነ ጊዜ ይህ አባት በይፋ ገስጿል። በዚህም ምክንያት መከራ ተቀብሏል፣ ታስሯል፣ ተገርፏል። እግዚአብሔር መናፍቁን ንጉስ ለጦርነት በወጣበት ቀስፎታል። የአባቶቻችን አምላክ ልዑ ለባህሪ ክርስቶስ ጸጋ ክብራቸውን ያደለን በምልጃቸውም ይማረን። ስለ እናንተ ብዙ ለደከመች ለማረታ ሰላምታ አቅርቡልኝ። ባህርያት መካከል ስመጥሮች ለሆኑ ደግሞ ክርስቶስን በማመን ልደከ ለቀደሙኝ አብረውኝም ለታሰሩ ለዘመዶችን ድራኒቆስና ለዮልያና እንድራኒቆስ እና ዮልያኖስ ሰላምታ አቅርቡልኝ። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 16 ከቁጥር 6 ንኢ ማርያም መሰረተ ኩሉ ዓለም ምስለ እንድራኒቆ ሳዋርያ ወያይቆ ፍጹም በደብረ ምጥማቅ ዘአስተራይ እኪ በብራነ በብርሃነ ወልድኪ ግሩም ዘነጸሩኪ በግሃድ ነገስተ አፍርንጊ ወሮም ተአንዲ ተአንገዲ በቤቴ ዘምስለ ፍቅር ወሰላም እንድራኒቆ ሳዋርያ እግዚአብሔር ዘቀደሶ ወመልእክቱ ዘሮሜ ጳውል ወዘወደሶ በወበ መልእክቱ ዘሮሜ ጳውል ወዘወደሶ ዘምስሉ ኤልዮስ ቢጹ ዘነገደ መርሶ ያ እቁ ምስራቃዊ ለፍኖተ በጽድቅ ዘሃሰሶ እማህበዓላዊ ንጉስ ሰቃያተ ተአጊሶ በስማኣ ወወልዶ መንፈስ ቅዱስ አህዱ አምላክ አሜን። ግንቦት 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ የልዮስ አፍሮዲጡ ሐዋርያ ቅዱሳን ሐዋርያትና አርዲት በቁጥር ሰማንያ አራት ቢሆኑም በመጽሐፍ ቅዱስ ውስጥ ውስጥ ታሪኩ በዝርዝር የተጻፈለት ቅዱስ ጳውሎስ ነው። የሌሎቹ አልፎ አልፎ የተጠቀሰ ሲሆን ከግማሽ በላይ የሚሆኑት ግን የት እንደደረሱ አልተጻፈም። በዚህም ምክንያት ወደድንም ጠላንም አዋልድ መጻሕፍትን መጠቀማችን አይቀርም። ምክንያቱም ሆሩ ወመሃሩ ያላቸው ሁሉንም ሐዋርያት አርዲት ነውና። የቅዱሳን ሐዋርያትን ህይወት ከያዙ ቅዱሳን መጻሕፍት መካከል በቀዳሚነት ዜና ሐዋርያትና ገርላ ሐዋርያት የሚጠቀሱ ሲሆኑ ስንክሳራቸውም አልፎ አልፎ ያወሳቸዋል። በዚህም መሰረት ዛሬ ቅድስት ቤተክርስቲያን ከሰባ ሁለቱ አርድእት የሚቆጠሩትን ቅዱስ የሉየስንና ቅዱስ አፍሮዲጡን ታከብራቸዋለች። ሁለቱም ከጌታችን እግር ስር ለሶስት ዓመታት ተምረው በበዓለ ሐምሳ መንፈስ ቅዱስን ተቀብለው ከባልንጀሮቻቸው ሐዋርያት ጋር ለወንጌል አገልግሎት ሀገራትም ዙረዋል። በሐዋርያ ሲኖዶስም ጵጵስናን ተሹመዋል። በአገልግሎት በነበራቸው የእስያና አውሮጳ አገራት አይላፍ ነፍሳትን ወደ ህይወት ሲማርኩ ግፍን በአኮቴት ተቀብለዋል። ከጌታቸውም የማይጠፋ የህይወት አክሊልም ተቀናጅተዋል። በተለይ ቅዱስ የልዮስ ለቅዱስ ጳውሎስ ከቅዱስ ጳውሎስ ጋር መከራን በመቀበሉ በሮሜ መልእክቱ ምዕራፍ 16 ቁጥር 7 ላይ አወድሶታል። ከቅዱስ እንድናልቆስ ጋርም በጣም ይዋደዱ ነበርና ትናንት እርሱን ገንዞ ቀብሮ በእንባ ወደ ጌታው ጸለየ። ጌታችንን በማግስቱ ማለትም ዛሬ አሳርፎታል። አምላከ ቅዱሳን ከሐዋርያቱ ትጋትና በረከት ያድለን። ወበዛቲ እለት ተወልደ አብ ክቡር አረጋዊ ወሰማእተ ጽድቅ አቡነ ታዴዎስ ዘጽላለሽ። በዝች ለት ኢትዮጵያዊ ጻድቅ አቡነ ታዴዎስ ተወለዱ። ጻድቁ ትውልድ ሀገራቸው ጸላለሽ ዙራሬ ነው። አባታቸው ሮማኒዮስ፣ እናታቸው ማረታ ይባላሉ። አባታቸው ሮማኒዮስ ቄስ ነው። የአቡነ ተክለ ሃይማኖት አጎት ናቸው። በእናታቸው ማይ ጸንሳሉ። በጽላለሽ በጸላለሽ ረሃብ ጸንቶ ነበር። እሳቸው ግንቦት 23 ቀን በመንፈቀ ሌሊት በብርሃነ በልብሰ ብርሃን ተጠቅልለው ተወለዱ። ቤታቸው በበረከት ተመላ። ለሀገሬው ህዝቡም ዘንወለድ ህዝቡ ከጻድቁ እናት አባት የተመጸወቱትን ከፍለው ዘሩ። አቡነ ታዲዮስ በተወለዱ በአርባ ቀናቸው ሐምሌ ሁለት ቀን ሲጠመቁ የተዘራው እህል አንድ ሳይቀር አፍርቶ ተገኝቷል። እድሜያቸው ለትምህርት ሲደርስ ለሊቀ ካይናቱ ለህይወተ ብነ ሰጧቸው፣ ሲማሩ አደጉ። አቡነ ተክለ ሃይማኖት ዳሞት ላይ ተሻግረው መቶሎሜን አስተምረው በእግዚአብሔር ቸርነት በአንተ ጸሎት መቶሎሜን በሃይማኖት ወልጀዋለሁ በምግባር በምግባር አሳድጌዋለሁና እህትን ይዘ በቶሎና ብለው ላኩባቸው። እታቸው ትቤጽ ትባላለች። የመቶሎሜን ወንድም ዝግናን አግብታ አባ ኤልሳእን ወልዳለች። ከባሏ ተጣልታ ነበርና እሳን ከባሏ አስታርቀው እሳቸው አቡነ ተክለ ሃይማኖትን እያገለገሉ ዘጠኝ ዓመት ኑረዋል። በኋላ አቡነ ተክለ ሃይማኖት ወደ አባ በጸሎት ሚካኤል ሲሄዱ እሳቸውን ወደ ጽላሎች ተመልሰው ስለነበር አጼ ኩኖ አምላክ እንድትመክረኝ እንድትገጽጠኝ ከቤት የተቀመጥቅ ብለው ከቤተ መንግስታቸው አስቀመጧቸው። ሰይጣን ለጸብ ለምቀኝነት አያርፍምና ጠላ ቤቷን ክፉ የሚገድል በሽታ አሽታ አሸተታትና ሞተች። አባታ ዲዮስም ወንዝ ገብተው ሲጸልዩ ሙቷ ተነስታለች። ከዚህ በኋላ አባታችን ውዳሴ ከንቱ ይሆንብኛል ብለው ወደ ምድረ ሊባኖስ ተመለሱ። አቡነ ተክለሃይማኖት ወደ ጽጋጋ ጅጅጋ ሂድ አሏቸው። ለምን ይሉ አባኖርዮሲዶ ሂደው ሲያስተምሩ የአገሪ ሰዎች ደብድበው አስረዋቸው ነበር፣ እና እሳቸውን ለማስፈታት ነበር። የአካባቢው ንጉስ መዩጥ ይባላል። በነፋስ ሰረገላ ተጭነው ሂደው ከፊቱ ወርደው ሲቆሙ ደንግጦ ከሰማይ መላይክት ነህ ወይስ ከሰወገን ቢላቸው እኔ ከሰወገን ነኝ ያሉት፣ ክርስትናንም አስተማሩት። ጋኔን ከእሳት ላይ ጥሎት ሲሰቃይ የሚኖር ልጅ ነበረው፣ አድነውለታል። ይህን አይቶ አምኖ ህዝቡም እንዲያምኑ ክርስትናን እንዲቀበሉ አዋጅ አስነግሮ ነበረ። እንደ ሐዋርያው ታዲዎስ 25 ግመል በመርፌ ቀዳዳ በተአምራት አሳልፈው በማሳየታቸው አፍጃል የሚባል አንድ ባለጠጋ ልጅ በምትሃት እንደሚያደርጉት አድርጎ በመናገሩ ከግመሎቹ አንዲቱ ረግጠው ሞተ። ይህን ሙላ ሙሳ የሚባል ልጅም በተቀበረ በሶስተኛው ቀን አላዛርን ከሙታን በአስነሳው በኢየሱስ ክርስቶስ ስም ልጀና ተነስ ብለው ይህንንም መቋሜን ወስደ ከመቃብሩ ላይ አኑር ብለው በአፍጃል ሸጠውት እንዳሉት ቢያደርግ አፈፍ ብሎ ተነስቷል። ይህን አይተው ህዝቡ ሁሉ አምነዋል። ከዚህ በኋላ ሙሳን ሙሴ ብለው ሊቀ ካህናት አድርገው 12 አብያተ ክርስቲያንትን አሳንጸው አኖሪዎስን ይዘው ተመልሰዋል። አቡነ ተክለ ሃይማኖትም ከንጉሱ ተማክረው ሊቀ ካህናት ዘጽላለች ብለው ሾመዋቸዋል። ንጉሥ አምደጽዮን ፍቅረደሙ ታድሮበት የአባቱን ቅምጥ ቢያገባ ሄደው ገሰጹት። በዚያ የተናደደች የንጉሱ ሚስት የኋሊት አሳስራ ከጥልቅ ገደል አስጣለቻቸው። በዚህ ጊዜ የመቶ ሀያ ዓመት አረጋዊ ነበሩ። የታዘዘ መልአክ ገብረ እግዚአብሔር ውቢት የተባሉ ደጋግ ሰዎችን አስነስቶ ስጋቸውን ወስደው ከበአታቸው ቀብረው የተሰጣቸውን ቃል ኪዳን በዳግማዊ አጼ ዳዊት ዘመነ መንግስት በሕዝቡ ፊት መስክረዋል። ንጉሥ ዳዊትም ዜና ገድላቸውን አጽፈዋል። ስጋቸውንም ወደ ከተማው በክብር አፍልሰው በተቀደሰ ስፍራ ኑረውታል። የጻድቁ አባታችን ረድኤት በረከት ረራሄ በሁላችን ላይ ጽፍ ድርብ ሆኖ ይደርብን። በዚህ እለት የሚታሰቡ የቅዱሳን በዓላት፦ ቅዱስ ዮልዮስ ዮልዮስ ሐዋርያ ከሰባ ሁለቱ አርድእት አንዱ፣ ቅዱስ አፍሮዲጡ ሐዋርያ ከሰባ ሁለቱ አርድእት አንዱ፣ ቅዱስ ህፃን ሰማያት በዘመነ ሰማዕታት ገና የሁለት ወር ጻ ቢሆንም ጌታችን አፉን ከፍቶለት ክርስቲያን ነኝ በማለቱ ከእናቱ ጋር ተሰይፏል። አባ አንሲያ ሰማይት፣ ቅዱስ ታኦ ቅዱስ ታኦድራጦስ፣ አቡነ ታዲዮስ ዘጽላለሽ ይታሰባሉ። ስለናንተ ብዙ ለደከመች ለማርያ ሰላም ታቀርቡልኝ። በሐዋርያት መካከል ስመጥሮች ለሆኑ ደግሞ ክርስቶስን በማመን ለቀደሞኝ አብረውኝም ለታሰሩ ለዘመዶቼ ለንድራኒቆስና ለዮሊያና ሰላም ታቀርቡልኝ። የሮሜ መልእክት